ሀብረት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ስድሱ ለመጋቢት በዛቲ ዕለት ኮነ ዲዮስቆሮስ ወሰማይተ በመዋዕለ መንግሥቱ ውለተንባላት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ስድስት በዝች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት በእምነታቸውም ጥቂት ጊዜ ኖረ ፍዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተው በሰማች ጊዜ ታላቅ አዘንን አዘነች ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች የክብር ባለቤት ክርስቶስን አንተ እንደ ካድከው ከምሰማ ሞተ መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜ እንዲህ ብላ ጻፈች፣ ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይቺ ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነችው፣ ከቶ ፊትንም እንዳታሳየኝ፣ መልእክትም ቢሆን አትላክልኝ። የቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ስሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችን ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምኑ? ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወትን አያትም፣ የእግዚአብሔር የቁጣው መቅሰፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔ ትውልዴ ከክርስቲያን ነው፣ አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በሰዓት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገረፈው ብዙ ገርፈው ሥጋውን በሰይፍ ሰነጣጠቁ። ወደ እሳትም ጨመሩት ። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነትና አክሊል ተቀበለ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለዲዮስቆሮስ መንገላ አሚን ዘተስህበ መልእክተ እህቱ ብፅት በጊዜ አንበበ ንጥፈተ ስጋው በሐፂን እያስተአፀበ ዋስተቃለለ አመይ ወድ ይወ ካይበ ዘአዘቅተ እሳት እሙቀ ወዘነድ ላይበ በዚችም እለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዎስ የእረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዥ የሌዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶች እጣን እንዲያጥን መስዋይትም እንዲያቀርብ ፈለገ። ቅዱስ ቴዎዶስዎስም እኔስ በያው እግዚአብሔር ልጅ ከጌታዬ በጌታዬ ኢየሱስ ክርስቶስ አምናለሁ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋቱን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ስጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሉት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወይኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስን እስከ ነገሰ ድረስ በወይኒ ቤት ኖረ። ቆስጠንጢኖስም የመንግስት ስልጣን በዚያ ጊዜ በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስና ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከትም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቴዎዶስዮስ በእንተ ስም አጽድቅ ዘተ ዘብጠ ብዙ ዓመታት ተሞቂሆ ወአኮ ህዳጠ ዲዮቅልጥያን ወስልው ድረ ዲዮቅልጥያን ወስእልው ድረ እመንግስቱ ተፈልጠ ሀበዘ ጥቃት መንበሩ በትእዛዝ አምላክ ተመይጠ እስከ መዋይሊሁ በህድአት ወበዛይን ተሰልጠ። በዚህችም ቀን በበረሃ የሚኖሩ እንጦንዮስና አርክል የድስ ጻድቁ ዘሩባቤልም አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሊና ከጽሩ የዘኢረሳ ምንተኒ ወዘኢ ጸብለየ ዘሩፋኤል ያቤከ እስመ ትጸር ነፍሴ የመኖ ዘበምድር ይበቋ አካቡየ በሰማይ ይሰ ኢትድ ኪያየ አንድ አምላክ በሚሆን በአበውል በመንዝ ቅዱስ ስም መጋቢት ሰባት በዚህች ቀን የከበሩ ፊልሞንና አብላኔ በሰማይትነት አረፉ። በዚችም እለት ጻድቅ ንጉስ ቴዎድሮስ አረፈ። በረከቱ ከእኛ ጋር ለዘለዓለሙ ትኑር አሜን። በዚችም እለት ደግሞ ቅዱስ ቴዎዶጦስ በሰማይትነት አረፈ። ዛቅረብኩማ ኢሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብ ተወከዘን እንዴተ መጽሐፈን ተረሰይ ከግዚኦ ጸዲቀ መመለት ህጉፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕት ወጻድቃን

አአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። ጌታ ኢየሱስ ከብቻዋ ከኃጢአት በስተቀር ሰው የሚሠራውን ሁሉ ይሠራልና በልጅነቱ እንደ ልጆች ይጫወት ነበር። ከዕለታትም በአንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታም በእግረ ፀሐይ ላይ ወጥቶ ተቀመጠ። ከእርሱም ጋር የነበሩ ሕፃናት ጌታ ኢየሱስ በፀሐዩ ጨረር ላይ እየተመላለሰ ሲጫወቱ ባየ ጊዜ ከቤቱ ጣራ ላይ ወጥተው በፀሐዩ ጨረር ላይ ዘንድ እንቆማለን እያሉ ወድቀው ወድቀው ከእነርሱ ሰባት የሚሆኑ ሞቱ። በዚያን ጊዜም ታላቅ ጩኸት ሆነ። የልጆቹ አባትና እናትም እየጮኹ ሄደው እናቱ ማርያምን ይዘው ልጅሽ በምን ጥበብ ነው ከፀሐይ ጮራ ከእግረ ፀሐይ ላይ የሚቆመው? የእኛ ልጆች እርሱን አይተው ወድቀው ሞተዋልና፣ አሏት። ከዚያም ጌታችን ኢየሱስ ክርስቶስ ይዘው ደበደቡት። እሱም ለምን ትደበድቡኛላችሁ ቢላቸው ልጆቻችንን ስለ ገደልክ ነው አሉት። ጌታ ኢየሱስም ወደ ሕፃናቱ አስከሬን ሄደና በእውነት እኔ የገደልኳችሁን አላቸው በእውነት እኔ የገደልኳችሁን አላቸው። እነርሱም ተነስተው በአንድ ቃል አቤቱ ጌታችንና አምላካችን መድኃኒታችን ሆይ አንተስ ትንሣያችን ነህና ለአንተ ምስጋና ይገባል፣ ለላከህ ለአብን ምስጋና ይገባል ለባህርይ ሕይወትም ለመንፈስ ቅዱስም ምስጋና ይገባል። መላእክት በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም እርሱ በሚፈቅደው ለሰው ልጅ ነጻነቱ ተሰጥቷልና እያሉ ሲያመሰግኑ ሰምተናልና አሉ። የሕፃናት ወላጆችም ይህንን ሰምተው ተገልጸህ እናይህ ዘንድ ነቢያት የተናገሩልንህን በማለት ሰገዱለት። ይህንንም ብለው ወደየ ቤታቸው ሄዱ። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን። አሜን ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅድስት ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን።